ተቋቋሪ እናንትን ንፍጣ የታባች ደቀቀ ናምናት በእናታችሁ ሮምዬ እልሽ እንዳ ያቢ አስገባኝ አስገባኝ አልኩት። አንድ ሀሳብ አለኝ። ልደት ኦርቶዶክስ ነች አይደል? ከሁሉም በፊት መረጋጋት ይኖርባታል። እንደ ራሴ ማለት ነው፣ ሀሳብ ከሆነ ማለት ነው። መረጋጋት ስላለባት ወይ ወደ ጸበል ምናምን አስበው። አሁን ልጆቿን ሶስት ልጆች የት ነው በትና የምትሄደው? አንድ ነገር። ሁለተኛ ነገር ደግሞ ቤተሰቦች አልፈልግም አሉ፣ ልጆቹ የት ነው የሚሆኑት? በጣም የጨነቀኝ መትረጋጋበትን መንገድ ተፈልጎ ትንሽ ጸበልንትን ብላ ካልሆነ በስተቀር በዚህ አይነት ሁኔታ በዚህ ጭንቀት ውስጥ አንድ፣ እዚህ ጋር ቦይ ፍሬንዷ ትቷት፣ ሁለተኛ ቤተሰብ፣ ሶስተኛ ልጅ፣ አይምሯችን ከዚህ በላይ የሚችል አይመስለኝም። እኔ እንደ ሀሳብ ማለት ነው። አዛኝ ቁሚያን ጋች ገብታ መጀመሪያ ምን እንደተፈጠረ እንኳን ሳትሰማ አንድ ቦታ ላይ ተንደርድሮ ገብቶ የአብስራ ስራ ዝምተኛ ስለሆነ ታጋሽ ስለሆነ ገብታ የእኔ ሮማን ተሰማቤ፣ መሆኑን ረስታው ገብታ ስትፈነጭ፣ እንግሊዝ አገር እንትን ዲያስፖራ እንድትባል የእንግሊዝ አገር ባንዲራ አርጋ ወንድ ፍለጋ እዚ ቲክታክ ላይ እየመጡ የአሜሪካንና የእንግሊዝ ባንዲራ እያደረጉ ወንድ ነው የሚያሳድዱት። የአብስራ ተይዟል፣ የለም የአብስራ አይነካሽም፣ በእንጨትም አይፈልግሽም። ስራን ፈልገሽ ከሆነ የተንጣጣሹ ወንድ ለመፈለግ የአሜሪካን እና የእንግላንድ የምናምን ባንዲራ እያረጋችሁ በየንትኑ ላይ ወሬውን እንኳን ሳታዳምጪ ምን እንደሆነ እንኳን እንደሚፈለግ ሳታዳምጪ ገስት ላይ ገብተሽ እኔ እሱን አልሰማውም ለእይታ ነጠላ ለብሰሽ፣ ይሄኔ ቂጥሽን ለንደላይ ጥለሽ ምዞሪ ትሆኛለሽ። ይሄኔ ቂጥሽን ነጭ ነጠላ ለብሰሽ የእንግሊዝ ባንዲራ አድርገሽ መተሽ እንደዚህ እንደዚህ ፎቃቃ የተንፋቀቅሽ ፎቃቃ ልክስክስ አናቃችሁም። እዚህ የምትመጡት ወንድ ፍለጋ ልታውደለድሉ፣ በተለይ የአሜሪካን፣ የእንግለንድ፣ የዚህ የንትን ባንዲራ አርጋችሁ የምዞሩ ወንዶች ነጠላ ለብሳችሁ፣ ወንዶቹ ነጠላ የለበሰች ይችማ የቤተ ክርስቲያን ብላችሁ አፈፍ ልታደረጉ፣ የለም እኛ ቤት የለም። ትዳር በወደፊት እንቀጥላለን። ትዳር ከፈለግሽ ለጊዜው አቢባቤት ሄደሽ ተሰቀይ። አልክስክስ ከታባሽ ይመጣ ነው አይኖ ለንደን ወንድ ጠፍቷል። እኔም ራሱ በስለት ነው ያገኘሁት፣ የለም ወንድ ለዛ ነው እከካ ማባቷን አባቷን ነች ውሻ። እኔ እኮ በሰመመን እኔ ቤት ነው ማቤት ነው እንደዚህ የሚደረገው ብዬ ያለው ስነቃ፣ አንቺ ውሻ ያብስራ የለም ልክስክስ ጌታ አባቷ ቀንዳም ናት። ይህ የሮማን ተሰማ ቤ መሆኑን አታውራ። ቀንዳም ገብታ ሳታዳምጥ ገብታ እዚ የምቀባጅረው ወንድ ፍለጋ ነ የምትሽከረከሩት እናውቃለን። ይችችን ለማናት ለእንትና ለአባባ እንትና ንገርያቸው። ደርሶ ከረዳሽ ነ ይርጃት እንግሊዝ ሀገር አንድ ፓውንድ እንደ ፈንዲሻ እየፈነዳ ነው በአሁን ሰዓት ነ ይርጃት። እስቲ ነ ይርጃት የእኛ ነጠላ ለባሽ ፎጋሬዎቹ ይድና ምትፎ ይሄ እንግሊዝ ሀገር ቅጥሽን ጥለሽ ነው የምትሄጁ።